በፈረንጆቹ ጥቅምት 23 የጋዛ ጦርነት የተጀመረው የሐማስን ድንገተኛ ጥቃት ተከትሎ ነው። በወቅቱ ሐማስ ወደ እስራኤል ዘልቆ ከ1100 በላይ ሰዎችን ሲገድል 200 የሚሆኑትን ደግሞ አግቶ ወስዷል። በዚህ ጥቃት በቀል እስራኤል የከፈተችው ዘመቻ እንደቀጠለ ሲሆን ከ66000 ለሚልቁ ሞትና ከ168000 በላይ ለሚሆኑ ደግሞ መቁሰል ምክንያት ሆኗል። ይህንን የጋዛን ጦርነት ለመቋጨት የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ ጥረት ሲያደርጉ የቆዩ ሲሆን አዲስ የጋዛ የሰላም ዕቅድ ይፋ አድርገዋል። በሰላም ዕቅዱ ዙሪያ በነጩ ቤተ መንግስት፣ ፕሬዝዳንት ዶናልድ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ከመከሩ በኋላ በሰጡት ጋዜጣዊ መግለጫ በሰላም ዕቅዱ ላይ መስማማታቸውን ገልጸዋል። ዕቅዱን ታሪካዊ ያሉት ትራምፕ ለኔታንያሁ ምስጋና አቅርበዋል። ኔታንያሁ በእቅዱ ላይ በመስማማታቸው አመሰግናለሁ። ተባብረን ከሠራን እየታየ ያለውን ሞትና ውድመት እናስቀራለን። በጸጥታ ሰላምና ብልጽግናም በአካባቢው አዲስ ምዕራፍ ይኖራል። የሰላም ዕቅዱ ወታደራዊ ዘመቻውን በአስቸኳይ የሚያስቆም ሲሆን ሐማስም በ72 ሰዓታት ውስጥ ታጋቾች እንዲለቅ የሚያስችል ነው። ሐማስ የቀረበውን የሰላም ዕቅድ የማይቀበል ከሆነ ግን አገራቸው ቡድኑን የማጥፋት ዘመቻዋን እንደምትቀጥል ነው የእስራኤሉ ጠቅላይ ሚኒስትር ያስታወቁት። እንደ እኔ እምነት መገንዘብ ያለብን ለሁሉም ያቀረብነውን የሰላም ዕድል ነው። ዓላማችንን ያለምንም ደም አፋሰስ ማሳካት ያስችላል። ሆኖም ሐማስ የትራምፕን ዕቅድ ውድቅ ካደረገም የትኛውንም እርምጃ በመውሰድ እስራኤል የራሷን ተግባር ታከናውናለች። ይህ ቀላልም ሆነ ከባድ ሊሆን ይችላል፣ ግን እናደርገዋለን። ተቀበል፣ ካልተቀበልክ ግን የሚለቅ የለም የተባለው የሐማስ ተደራዳሪ ቡድን እስካሁን ግልጽ ምላሽ ባይሰጥም ባለ 20 ነጥቡን የፕሬዝዳንት ትራምፕ የሰላም ዕቅድ እያጤነው ነው ስለመሆኑ ነው የተመላከተው። ሐማስ የቀረበውን የሰላም እቅድ የማይቀበል ከሆነ ግን እስራኤል ቡድኑን ለማጥፋት ለምታካሄደው ዘመቻ አሜሪካ ድጋፍ እንደምትሰጥ ትራምፕ ቢገልጹም በምን መልኩ ስለሚለው ግን በዝርዝር ያሉት ነገር የለም። ዌስት ባንክን እያስተዳደረ ያለው የፍልስጤን መንግስት የአሜሪካን መሪ ጥረት ልባዊና ቁርጠኛ ሲል አወድሶታል። እቅዱ በአውሮፓ ህብረት፣ ብሪታንያ፣ ፈረንሳይ፣ ጣሊያን፣ ግብፅ፣ ሳውዲ አረቢያ፣ ዮርዳኖስ፣ ዩናይትድ አረብ ኤምሬትስና ኳታር ተቀባይነት አግኝተዋል። ባለ 20 ነጥብ የሰላም እቅድ ሐማስ ትጥቅ እንዲፈታ እስራኤል ደግሞ ጋዛን ለቃ እንድትወጣ የሚያደርግ ጉዳዮችን ያካተተ ነው። በሐማስ ከእስራኤል ታግተው ከተወሰዱት 251 አሁን በጋዛ ከሚገኙት 47 ሰዎች 25ቱ ሳይሞቱ እንዳልቀረ ነው የእስራኤል ጦር መረጃዎች የሚያመላክቱት። በመሪው በኩል አዲሱን የሰላም እቅድ መቀበሏን ይፋ ያደረገችው እስራኤል የጋዛ ሰርጥ ወታደራዊ ዘመቻዋን አጠናክራ የቀጠለች ሲሆን በትላንትናው ዘመቻዋ ቢያንስ 39 ሰዎች መሞታቸውን የተገለጸው፣ ከሟቾቹ ሦስቱ ደግሞ የአንድ ቤተሰብ አባላት ናቸው። በእስራኤል ጥቃት በመሠረተ ልማትና መኖሪያ ሕንፃዎች ላይ ውድመት መድረሱንም ኤፍፒ ዘግቧል።